ሰላም ሰላሙ አሌይኩም ወረህመቱላሂ ዋበረካቱ፣ እንደምን አላችሁ? እኔ ደህና ነኝ፣ አልሐምዱሊላህ። ዛሬ በአዲስ ቪዲዮ ተመልሻለሁ። እንግዲህ እንዲታያችሁ ነው እንደምታዩት ወደ አገር ስንገባ ስንት ኪሎ ይዘን ማምጣት እንደምንችል ኮሜንት ላይም እየጠየቃችሁ ነው፣ በውስጥ የምጠይቁ ልጆች ስላላችሁ እንግዲህ ባለፈው ቪዲዮ የካርጎን ነግሪያችኋለሁኝ። አሁን ደግሞ በእጃችን ስንት ኪሎ ይዘን እንደምንገባ ልንገራችሁ ብዬ ነው። ከሳኡዲ ነው እኔ በነገራችን ላይ ሌላውን ሀገር አላቅም ሂጄ ስለማላቅ። ከሳኡዲ ግን አርባ ስድስት ኪሎ በእጃችሁ በትላልቅ ሻንጣ በእንደዚህ አይነት ሻንጣ ይዛችሁ መምጣት ትችላላችሁ። ይሄም አሁን ፈትቼ አሳያችኋለሁኝ። ሀያ ሶስት ኪሎ የሚይዝ እንዲህ ስታዩት ትንሽ ዘንቢል ነገር ምናምን ነው የሚመስለው፣ ግን እንትን ነው። ዚፑን ስትፈቱት እያሳደጋችሁ ትሄዳላችሁ። ሻንጣው ከፍ ይላል። ትንሽና የሆነ ብርድ ልብስ ምናምን እንደዚህ እየጠቀለላችሁ ደግሞ የሚሰበሩ ነገሮች ካሏችሁ እየጠቀለላችሁ ከዚህኛው ያኛው እንደውም አሪፍ ነው። ኤርፖርት ላይ ደግሞ የበለጠ እንድታሳሽጉት እመክራችኋለሁኝ። በተለይ ይሄ ተሰባሪ ነገር የምትይዙ ልጆች ሻንጣችሁን አሳሽጉት እኔም ሲመጣ ታሽጓል ተፈቶ ነው የቆየው ጥቅምት አካባቢ ነው የመጣሁት ለዛ ነው እቺ ደግሞ እንደምታዋት ትንሿ ሻንጣ በእጃችሁ የምትስቧት ናት ሀያ ሶስት ሀያ ሶስት የብቻ እቺ ቢያንስ አስር ዘጠኝ አካባቢ ሻንጣ ማለት አስር ኪሎ ወይም ዘጠኝ ኪሎ ዞሮ እነሱ ሰባት ይላሉ ግን አስር ዘጠኝ ብትይዙ ያልፋል። እኔ ስላለፈልኝ ማለት ነው። እንደገና በጎናችሁ የጎን ቦርሳ መያዝ ትችላላችሁ። አንድ አራት አምስት ኪሎ ሳይበዛም ከበዛ እና በጣም ትልቅ ከሆነ ይናገራሉ ማለት ያስመዝኗችኋል ምናምን እና ስለዚህ እንደገና ማስመዘኑኝ እኔ ራሱ ስመጣ አጋጣሚ ሆኖ ሻንጣዬ ሀያ ስድስት ሀያ ስድስት ኪሎ ነበረ ሌላም የአንድ ሰው ስለ ይዤ ስለነበረ አስቀንሰውኛል ማለት ሁለት ሁለት ኪሎ አውጥቻለሁ። እና ግን በጣም ነው የሚያስጠላው፣ እውነት ለመናገር እንደኔ እንደኔ መዝናችሁ ቤታችሁ ሀያ ሶስት ኪሎ ብትይዙ። ምክንያቱም አንድ ኪሎ ሁለት ኪሎ ችግር የለውም ብለን ጨምረን እኔም በጣም ስለተገላታን እዛው ኤርፖርት፣ ባለቤቴም እቃ አውጥተን እንደገና ሳሽገን እንደገና አስመዘነን ምናምን፣ በጣም ከባድ በጣም ያስጠላ ነበር። እና እንደዛ እንደኔ እንዳትሆኑ ሀያ ሶስት ሀያ ሶስት ኪሎ ብትይዙ እመርጣለሁ። በዚች ግን ዘጠኝ ኪሎ ስምንት ኪሎ ቀንሱን ብትባሉ ራሶች ዞሮ ስለማትቆለፍ በእጃችሁ የምትፈልጉትን ነገር ለማውጣት ዞሮ በእጃችሁ ስለምትይዟት አየሩም ስገቡ እናንተ ራሳችሁ ስለምትይዙት፣ ቀንሱን ብትባሉ አታሳሽጓት። ምች ትንሿን ችግር የለውም። ይሄ ግን ትላልቁ እንደኔ እንደኔ ሀያ ሶስት ሀያ ሶስት ብቻ አስመዝናችሁ እቃውጡ አውርዱ ምናምን ላለመባል እንደዚያ ብትይዙ እመርጣለሁኝ። እንደገና ደግሞ ስልክ ስልክ እውነት ለመናገር እኔ ወደ አስራ ሁለት አስራ ሶስት አካባቢ ስልክ ነው ያዝኩት። በጣም የብዙ ሰው ስልክ ይዣለሁ። ይሄ ጓደኞችን ምናምን ለቤተሰብም የራሴም ስልክ ነበር። ሶስት ስልክ የራሴ ካሻፊ ይዣለሁኝ። ትንሿን ስልክ ብቻ በአጠቃላይ ወደ አስራ ሶስት ስልክ አካባቢ ነው ያዝኩት። ግን በቃ ግማሹን ትልቁ ስልክ፣ ግማሹን ትልቁ ሻንጣ፣ እዚህም ትንሿ ሻንጣ በጀም ጎን ፖርሳ ምናምን እያደረኩኝ ብቻ አልሐምድሊላ። ግን ምንድን ነው አንድ ከዚህ ስልክ ተሰርቆብኛል፣ ኮምቦልቻ መሰለኝ አዲስ አበባ ይቻዋለሁኝ። ግን ኮምቦልቻ ስደርስ ይሄ ስላልታሸገ እኔም በጣም ደግሞ የነበር እውነት ለመናገር እርጉዝ ነበርኩ ምናምን እና በጣም ከባድ ነበር። እሱ እሱ ትንሽ ደብሮኛል እንጂ አልሐምድሊላ ሌላው በሰላም ነው የገባው፣ ስልኩ ማለት ነው። ወደ አስራ ሶስት ስልክ ይዣለሁ አንድ ተሰርቆብኛል። ያ ተሰርቆ ነው ኮምቦልቻ እና፣ እንደዛ ብትይዙ ችግር የለውም። እኔ ኮሜንት ላይ እኔ ቤት ሳይሆን ሌላ ቦታ ስንት ስልክ መያዝ ይቻላል ምናምን እያላችሁ የምጠይቁ ልጆች አላችሁ እና ለዛ መልስ ልስጣችሁ ብዬ ነው። እኔ እንግዲህ ስለመጣሁኝ ያለውን ነገር በተለይ ከሳውዲ ስለመጣሁኝ ያለውን ነገር አውቀዋለሁኝ። የመጣ ሰው ይሻላል መቼም የሞከረው ይሻላል ለዛ ነው። ስለዚህ እንደዛ እንኳን ባታበዙ ስልክ ያው ስድስት ሰባት ስልክ ብትይዙ ያን ያክል አያጨናንቃችሁም ልላችሁ ፈልጋለሁኝ። እና ልብስ ደግሞ ያን ያክል ኮተት ምናምን ባትሰበስቡም የምትፈልጉትን ይሄ ምል በላችሁ ኤሌክትሮኒክስ እቃ አሁን አርባ ስድስት ኪሎ በአንድ ሻንጣ ራሱ ብትይዙት፣ እንዳይሰበር ግን በልብስ እየጠቀለላችሁ እየጠቀለላችሁ ብትይዙት እንደ እኔ በጣም ተመራጭ ነው እላችኋለሁኝ። እንግዲህ ስለ ካርጎ ወይም ደግሞ በእጃችሁ ይዛችሁ ስለምትመጡት ስልክ፣ ስለ ሻንጣው ይሄንን ይመስላል። ሌላ የምትጠይቁት ነገር ካለ ኮሜንት ላይ ትጠይቁኛላችሁ። እንግዲህ ለዛሬ ያመጣሁላችሁ ይሄን ነው። ሻንጣውን እስኪ አሁን አሳያችኋለሁ፣ እየፈታሁት ይሄን አሁን እንዲህ ስታሁት ትንሽ ነው የሚመስለው። እዩት አሁን ሻንጣውን፣ ይሄኛው ማለት ነው። እንዲህ ስታዩት አሁን 23 ኪሎ የሚይዝ አይመስልማ፣ የሆነ ዘንቢል ነገር ነው የሚመስላችሁ። ከዛ በዚህ ዚፕ አለው እንደምታዩት፣ ዚፑን ፈታውና አሳያችኋለሁ ከፍ እንደሚል ይኸውና። ዚፑ ሲፈታ እንግዲህ እንደምታዩት ይሄኛው ሻንጣ ጋር ትንሽ እንጂ እኩል ነው የሚሆነው እቃ ሲይዝ ቀጥ ሲል እኩል ነው ትንሽ የሚሆነው እንጂ አያችሁታ። በጣም ትልቅ ነው የሚሆነው እንዲህ አይነቱ። እኔ ይጠፋችኋል ምናምን ብዬ አይደለም። በነገራችን ላይ አሁን ይሄን ቪዲዮ የሰራሁት ግን በተለይ ጠለ ቤት ያሉ ልጆች ላረቦቻቸው ለማስረዳት ምናምን በጣም በቀላሉ ይሆናቸዋል። አያችሁት፣ ይሄ ሁለት ዚፕ አለው። እዚህ ጋር ዚፑን ስዘጉት እያጠረ ይሄዳል ሻንጣው። ዚፑን ስከፍቱት ደግሞ ረዘም እያለ ይሄዳል። እቃ ለመያዝ በጣም አሪፍ ነው። ዞሮ ይሄ ትላልቁ ሻንጣ መጥቶ እዚህም ምንም ስለማይሰራ እንደው ከሀገር ውጭ እንኳን እንውጣ ብትሉ ለመዝናናትም ወደ የትም ቦታ ብትሄዱ፣ እችናት የምትፈለገው እችናት የምትፈለገው እንደዚህ ትናንሽ ሻንጣዎች እነዚህ ናቸው የሚፈለጉት። እችን ደግሞ በእጃችሁ ይዛችሁ ስለመመጡ በዚህ አይነት ግን፣ ይሄ የሚያስቸግረው ይሄኛው ትንሽ የሚያስቸግረው ምንድ ነው? ለእግር አለው። ቆይ ላሳያችሁ። አያችሁት። እግር አለው ይንቀሳቀሳል። ግን ያን ያክል ዞሮ አይደለም እግር ቢኖረውም እንደዛኛው እንሳበው ብትሉ አይመችም፣ እንደዚህኛው አይመችም። ግን ደግሞ እቃ ለመያዝ ትንሽ ከዛኛው ይሄ ይመቻል ለቀው እና፣ ይሄን ነው ማሳያችሁ። እንግዲህ ሌላም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። የካርጎ እና በእጅ ይዞ የሚመጣ እንግዲህ ይዛችሁ የምትመጡትን ነገር ይሄን ያህል ነው እኔ ያመጣሁት የማቀውን እኔ ያመጣሁትን ነው የነገርኳችሁ። እና ሌላ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። እንሻላ በቀጣይ ቪዲዮ እመጣለሁ። አስተያየት ካላችሁም ኮሜንት ላይ ጻፉልኝ። ከወደዳችሁት ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ እስከምንገናኝ ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።